የብዝበዛ ጌቶች በኢትዮጵያ ውድ የአዲስ ኢንሳይደር ቤተሰቦች ከዚህ ቀጥሎ ወደ እናንተ የምናቀርበው መሰናዶ በአዲስ አበባ በሚገኙ የመንግስትና የግል ሆስፒታሎች በሚሰራ ሐኪም የተጻፈና በመሰረት ሚዲያ ላይ የሰፈረ ነውም። ከዚህ ቀደም መሰረት ሚዲያ ላይ የድንቁርና ጌቶች በሚል ርዕስ በሁለት ሐኪሞች በቀረበ ጽሁፍ አንዳንድ ፓስተሮች በጌታ ነገረኝ ስም የተሳሳቱና ማስረጃ የሌላቸው ዲስኩሮችን እንደሚያሰራጩና ያልነቁ ምስኪኖችን እንዴት እንደሚያጭበረብሩ እንደሚበዘብዙም ተገልጾ ነበረ። በአንባቢዎች ከተሰጡት አስተያየቶች አንዱ ማጭበርበሩና ብዝበዛው በፓስተሮች ብቻ ነው ወይ በሌላ መስክ የለም ወይ በጤናው መስክና ህክምና ላይ ማጭበርበር የለም ወይ የሚሉ ይገኙበታል። ጸሐፊው ይህም በተመለከተ ባስነበቡት ጽሑፍ ታዲያ በሙያቸው ሐኪም እንደሆኑ፣ በጤናው መስክና ህክምና ላይ ማጭበርበር የለም ወይ ለሚለው ጥያቄ ሙያው ውስጥ እንዳሉ ሐኪም የእሳቸው መልስና እይታ ልክ ነው፣ ማጭበርበሩና ብዝበዛው በሁሉም ዘርፍ ይመስላል የሚል እንደሆነ ገልጸዋል። በዚህ ጽሑፍም በጤናው ዘርፍ በጣም ጥቂት በሆኑ ሐኪሞች የሚካሄዱ ጥቂት ግን ደግሞ አስነዋሪ የማጭበርበርና የበዝበዛ ተግባራትን ለማሳየት እንደጣሩ ገልጸዋል። በሐኪሞች ላይ ያተኮሩት በሁለት ምክንያቶች እንደሆነ ጸሐፊው ይገልጻሉ። አንደኛው ጉዳዩ የተነሳው ፓስተር ዮናታን ያለምንም ማስረጃ የኢትዮጵያ ግማሹ ሐኪሞች ፎርጅድ ናቸው በማለቱ ስለሆነና ሁለተኛ የድንቁርና ጌቶች በሚል ርዕስ ስር የቀረበው ጽሑፍም ለዚያ መልስ ስለሆነ፣ በተጨማሪም ጸሐፊው በተሻለ መልኩ የሚያውቁትና ማስረጃ ያላቸው በጤና ዘርፉ ላይ ስላለው ችግር እንደሆነን ያስረዱ። የብዝበዛ ጌቶች በኢትዮጵያ በሚል ርዕስ በአዲስ አበባ በሚገኙ የመንግሥትና የግል ሆስፒታሎች በሚሠሩ ሐኪም የተጻፈው ጽሑፍ እንደሚከተለው ለእናንተ ለአዲስ ኢንሳይደር ቤተሰቦች የምናቀርቡ ይሆናል። በዚህ መሰናዶ ላይ የሚነሱ ሐሳቦች በሙሉ የጸሐፊው እንጂ ሚዲያችን ምንም አይነት አቋም ያልያዘበት መሆኑን አስቀድመን እንገልጻለን። ምንም እንኳ አብዛኞቹ የጤና ባለሙያዎች የሙያ ስነ ምግባራቸውን የሚጠብቁ ቢሆንም ከሙያው ውጭ በሆኑ ተግባራትና ብዝበዛዎች የሚሳተፉ ጥቂት የጤና ባለሙያዎችም አሉ። ለሰውም ሆነ ለሙያው ደንታ የሌላቸው ሆስፒታሎችን እንደ ሸቀጥ ሱቅ የሚጠቀሙ ጥቂት፣ ግን በጣም ታዋቂ ሐኪሞች በደንብ አሉ። አንዳንዶቹ ከፍተኛ ወንጀል በሆኑ የህገ ወጥ የሰዎች ዝውውርና የአካል ሽያጭ ሰንሰለት ውስጥ የሚሳተፋሉ። እነዚህ አይነቶቹ የነቀዙ ሐኪሞች ማፊያ ሐኪሞች የብዝበዛ ጌቶች ይባላሉ። ማፊያ ዶክተሮቹ በአብዛኛው በትላልቅ ሆስፒታሎች የሚሰሩና በሙያ ደረጃቸውም በብዛት ስፔሻላይዝድና ከዚያ በላይ ያደረጉና በዕድሜ የሚገፉ በተለምዶ ሲኒየር ሐኪሞች ተብሎ የሚጠሩ ናቸው። ይህም በብዛት የሕክምና ክፍሎች ኃላፊዎች፣ የሕክምና ቦርድ አባል፣ የሴኔት አባልና በማኅበረሰቡ በሚዲያና በድርጅቶች ታዋቂ እንዲሆኑ ያስቻላቸው ናቸው። በብዛት በትልልቅ ሆስፒታሎች በተለይም በጥቁር አንበሳና በቅዱስ ጳውሎስ ሆስፒታሎች ውስጥ ትልልቅ ቦታዎችንና ኃላፊነቶችን የያዙና የመንግሥት ሆስፒታሎችን ማኅተም በቀላሉ ማግኘት የሚችሉ ናቸው። በአዲስ አበባ ከተማ በሚገኙ ብዙ የግል ሆስፒታሎችም በብዛት ይሠራሉ። እነዚህ ሲኒየር ማፊያ ዶክተሮች የሰዎች ዝውውር፣ የአካል ክፍል ብለታ ወይም ሂዩማን ኦርጋን ሃርቨስቲንግ ኤንድ ትሬዲንግ እና ሌሎች ግልጽ የህክምና ማጭበርበሮችን ያካሂዳሉ። በዚህ ስራም ጠቀም ያለ ገንዘብ በሀገር ውስጥና በውጭ በሚገኙ ደላሎቻቸው በኩል ያፍሳሉ። የህገ ወጥ የሰዎች ዝውውር በሁለት መንገድ ያሳልጣሉ። ለምሳሌ በአንድ ሰው ከመቶ ሺህ ብር በላይ በሆነ ክፍያ ለጤነኛ ሰው የሐሰት የውጭ ህክምና ሪፈራል ሰነድ ያዘጋጃሉ። በሀገራቸው ተስፋ ለቆረጡና መሰደድ ለሚፈልጉ ወጣቶች የሐሰት የውጭ የህክምና ሪፈራል ወረቀቶችን ያዘጋጃሉ። እነዚህ ሰነዶች ከደላሎችና በኢትዮጵያ ከሚገኙ የውጭ ኤምባሲዎች ለአብነትም እንደ ቱርክ፣ የተባበሩት አረብ ኤምሬቶች፣ ታይላንድ ከመሳሰሉት ጋር በመተባበር ተዘጋጅተው በማታለል ቪዛ ያስገኛሉ። ሀገር ውስጥ ተስፋ የቆረጡ ስራ አጥ ወጣቶች የውጭ ሀገር የተሻለ ኑሮን ተስፋ በማድረግ ወደዚህ ተግባር ይሳባሉ። ነገር ግን ከኢትዮጵያ ከወጡ በኋላ የተጎጂ ግለሰቦች እጣ ፈንታ ብዙውን ጊዜ አሳዛኝ ነው። የአንዳንዶቹ እጣ ፈንታ የማይታወቅ ሲሆን በሕይወት መኖራቸውም እንኳ አይታወቅም። ለጤነኛ ሰዎች የኩላሊት የአጥንት፣ የጉበት፣ የጭንቅላት ወዘተ ችግር እንዳለባቸው የውሸት ማስረጃ በመስጠት ያስለምናሉ። መንገድ ላይ፣ አደባባይ ላይና በሚኒባስ የሚያስለምኑና ከተለመነው ገቢ በደላሎቻቸው አማካኝነት የሚካፈሉም አሉ። ጉዳዩ በዚህ አያበቃም። እነዚህ ሲኒየር ማፊያ ዶክተሮች መስኪንና ድሃ ሰዎችን በደላሎቻቸው በመመልመል በሐሰት የውጭ ሕክምና ሽፋን ለአካል ሽያጭና ብለታ ያዘጋጃሉ። በድህነትና ተስፋ በመቁረጥ የተነሳ ወጣቶቹ ጉዳዩን አውቀውና ተስማምተው ይገባሉ። በሐሰት ሪፈራሎች ወደ ውጭ ክሊኒኮች ይዘዋወራሉ። እነዚያም የሰውነት ክፍሎቻቸውን ለገንዘብ ይሸጣሉ። ወደ ኢትዮጵያ በጎዶሎ አካል ሲመለሱ ከ150 ሺህ እስከ 300 ሺህ ብር ለሸጡት አካል በላኪው ሐኪምና በደላላ በኩል ይሰጣቸዋል። ይህ መጠን እነዚህ ማፊያ ሐኪሞችና ደላሎቻቸው ከሚያገኙት አንጻር በጣም ትንሽ ነው። አንዳንዶቹ በዚህ የተሰማሩ ማፊያ ሐኪሞች በወር ከስምንት ሚሊዮን ብር ያላነሰ ስለሚያገኙ ይህ የተደራጀ ወንጀል በትልልቆቹ የመንግስት ሆስፒታሎች ውስጠኛ ሰዎችና በደላሎች የጥፋት ትስስር የሚካሄድ ነው። ጋንጎቹ እስከ ኤምባሲ ሊንክ አላቸው። የውሸት ማስረጃ የሚሰጣቸው ሰዎች በደላሎች በኩል ከመቶ ሺህ በላይ የሆነ ገንዘብ ከከፈሉ በኋላ በመንግስት ሆስፒታሎች በተለይም በጥቁር አንበሳና በቅዱስ ጳውሎስ ሆስፒታሎች ውስጥ ካርድና ሌሎች ሰነዶች ይዘጋጁላቸዋል። ማፊያ ሐኪሞቹ የመንግስት ሆስፒታሎችን ኢሜል ሪፈራል ፎርም እና ማህተም ይጠቀማሉ። የተቋሞቹን ኢሜይል በመጠቀም ወደ ኤምባሲዎች ሪፖርት ይጽፋሉ። በሐኪሞቹ ተቋማዊ ኢሜሎች የተላኩ የሪፖርት ኢሜሎች በኤምባሲዎች ጥቅም ላይ ይውላሉ። ግለሰቦች የቪዛ ጥያቄ ባቀረቡበት ኤምባሲ የቀረበውን የሕክምና ሪፈራል ሰነድ ለመፈተሽ እንደ ማረጋገጫ ያገለግላሉ። እነዚህ ማፊያዎች ህዝቡን የሚዘርፉበትና የሚበዘብዙበት ሌላም መንገድ አለ። ብዙዎቹ በግል ሆስፒታሎችና ክሊኒኮች ይሰራሉ። በግል ክሊኒኮቻቸው የበለጠ ገንዘብ ለማስከፈል አላስፈላጊ ምርመራና ህክምናን ያካሄዳሉ። በአዲስ አበባ የሰርጀሪ ማዋለድን መጨመርን እንደ ምሳሌ እንውሰድ። በአዲስ አበባ በሰርጀሪ የማዋለድ ክፍያ መጠን በዓለም ከፍተኛ ከሚባሉት አንዱ ነው። አንዳንድ ሐኪሞች ሴቶች ተፈጥሯዊ ምጥና ወሊድ እንዲኖራቸው ከመፍቀድ ይልቅ በሰርጀሪ እንዲወልዱ ይገፋፋሉ። ምክንያቱ የገንዘብ ፍላጎት ነው። በሰርጀሪ ማዋለድ ከተለመደው በምጥ ማዋለድ ከስድስት እስከ አስር እጥፍ የሚበልጥ ገቢ ስላለው ይህ ከታካሚ ደህንነት ጋር አይዛመድም። ሙሉ በሙሉ ከስግብግብነት የመነጨ ሲሆን ተፈጥሯዊ ሂደትን ወደ ትርፋማ የቀዶ ጥገና ኢንዱስትሪ ይለውጣል። አለበለዚያማ በሕክምና ሳይንሱ የሚመከረውና ለእናትም ለልጅም የሚሻለው በምጥ መውለድ ነው። የዚህ ማታለያ ሰለባዎች ብዙውን ጊዜ በኢኮኖሚያቸው የተሻሉ በውጭ ድርጅቶች የሚሰሩ ኢንሹራንስ ያላቸውና ደህና ገንዘብ መክፈል የሚችሉ እናቶች ናቸው። ተመሳሳይ ስግብግብነትም በላቦራቶሪና ምርመራም ይስተዋላል። ታካሚዎች አላስፈላጊ የሆኑ ምርመራዎች ይታዘዙላቸዋል። ለምሳሌ የደም የሽንት፣ የሰገራና ራዲዮሎጂ ምርመራዎች። ዋናው ምክንያት የጤና ሁኔታቸው የሚጠይቅ ስለሆነ ሳይሆን እያንዳንዱ ምርመራ ለክሊኒኩ ገቢ ወይንም ወደ የምርመራ ማዕከላት ላዘዘው ሐኪም ኮሚሽን ስለሚያስገኝ ነው። ለምሳሌ አንድ በአዲስ አበባ የሚገኝ የግል የራዲዮሎጂ ማዕከል ኤምአርአይ፣ ዩኤስ፣ ኤክስሬይ፣ ሲቲስካን፣ ኢሲጂ ኢኬጂ የመሳሰሉት ከመንግስት ሆስፒታሎች ለሚያዙ ሐኪሞች ጠቀም ያለ ኮሚሽን ይሰጣል፣ በውድ ሆቴሎች ይጋብዛል፣ ያዝናናል፣ አንዳንድ መደለያ ስፖንሰሮችንም ያደርጋል። ኮሚሽን ለማግኘት ሲባል የመንግሥት ሆስፒታሎች የደም የሽንት የሰገራና ራዲዮሎጅ ምርመራዎች እንዲቆሙ ሁሉ ይደረጋል። ይህ የድሃ ኢትዮጵያውያን ገንዘብን ያሟጠጣል፣ ስቃያቸውን ይጨምራል፣ የማፊያ ሐኪሞቹን ኪስ ግን ያዳብራል። እንደ አጭበርባሪ ፓስተሮቹ እነዚህ የህክምና ማፊያዎች ሀፍረተ ቢስና ህሊና ቢስ ናቸው ሐፍረተ ቢስናም ትዕቢታቸው እንደ ስግብግብነታቸው ወሰን የለውም ጎብለል ብለው በየሚዲያው እንደ ሞዴል ዶክተርና ሰው ይቀርባሉ በተማሪዎችና በበሽተኞች ጎበዝ መስለው ለመታየት ድራማ ይሰራሉ ልክ እንደ ደላላ ሁሉንም እንደ ሁኔታው ያጫውታሉ በብዙ መገናኛ ብዙሃን ሞዴል ሐኪሞች ወይም ልዩ ባለሙያዎች ሆነው በእንግድነት ይቀርባሉ ነገር ግን በስተጀርባ የነውር ጌቶች ናቸው። በወንጀልና ወራዳ የደላላ ተግባር የከበሩ ለስም ሲኔር የተባሉ በተግባርና በድብቅ ግን የነውር ጌቶች የሆኑ ናቸው። በዕድሜ ትልልቅ ግን በሞራል ትንንሽ ናቸው። በቅርብ ለማያውቋቸው የተከበሩ ግን በቅርብ ለሚያውቋቸው የነቀዙ ሾላካና አደቢዎች ናቸው። የእነሱን የሀብት መጠንና ሥራ ላየ ባይበላ ቢቀርስ ያስብላል። ዘመኑ የተበላሸና የነውረኞች ነውና ሕዝቡም ያደንቃቸዋል፣ ያሞግሳቸዋል። ሙያዊ በሆነ መንገድ የሚሠራው አብዛኛው ባለሙያ ግን ይደህያል፣ በሕዝቡም ይረክሳል። እነ ነውር አይፈሬ አደቢዎች ግን ይህንን ሕዝብ አድብተው አካሉን ይበልቱታል፣ እንደ ዕቃ ለፈረንጅ ያሻሽጡታል፣ ይሸቅሉበታል። እንዲህ ነው የኢትዮጵያ የሞራል ውድቀት። በሐቅ የሚሠራ ይደህያል፣ ይከስራል፣ ፋራ ይባላል። እሱን ራሱን ቢያገኘው የማይምረውን አረመኔ ጋንግ ያደንቃል። ለማንኛውም መንግሥት፣ መገናኛ ብዙሐንና እያንዳንዱ ዜጋ እነዚህን ሲኒየር ማፊያ ዶክተሮችን፣ ወንጀሎቻቸውን፣ ውስብስብ አውታሮቻቸውን፣ በአዲስ አበባ ያሉ ኤምባሲ ግንኙነቶችንና በግል ክሊኒኮች ውስጥ የተስፋፉ ስነ ምግባር የጎደላቸው የሕክምና ተግባራትን በተመለከተ ጥልቅ ምርመራ ሊያደርጉ ይገባል። እነዚህ ወንጀለኞችም ለፍትሕ ቢቀርቡ ለሁሉም መልካም የሚሆን ይመስለኛል። ካልሆነ ግን ጉዳዩ ገንዘብ አለውና የብዝበዛ ጌቶች ጉዳይ እየሰፋ የሚሄድ ነው ብለዋል። እኚህ በአዲስ አበባ በሚገኝ የመንግስትና የግል ሆስፒታሎች የሚሰሩ ሐኪም በመሰረት ሚዲያ ላይ የብዝበዛ ጌቶች በኢትዮጵያ በሚል ርዕስ ያስነበቡት ጽሑፍ። ውድ የአዲስ ኢንሳይደር ቤተሰቦች ለአሁኑ ያዝንላችሁ መሰናዶ ያደመጣችሁትን ይመስል ነበር። ስለተከታተላችሁ እናመሰግናለን። በቀጣይ በሌሎች መረጃዎች እንገናኛለን። ቸር ቆዩን።